አንድ ሰው እንግዲህ ሁሉን ነገር ሰርቶ ሰው እንኳን በእውቀቱ ይህን ዛፍ ወይም ለተለያየ ነገር ጠርቦ አበጃጅቶ የተለየ የሚያደርግ ሁሉ ክርስቶስም እዚያ የማይረቡትን ሰዎች ጥሩ አድርጎ አስተምሯቸው ከእሱ ጋር በተለያየ በደዌ በበሽታ፣ በድህነት ከዚያ በሩ፣ አሁን ወዲያ አሳ አጥማጅ ነበሩ። አሳ እንግዲህ ወዲያ አሳ ማጥመድ የለም እንግዲህ ሰውን ወደ ጨለማ ወደ ብርሃን እንዲታመጡ እያለ ያን ጉዞ መርጦ ከዚያ ሁሉ ተለያየ ነገር መርጦ ጣዖት የሚያመልኩት ባህሩን ከሚያመልኩት ሪያ ከሚያመልኩት ገደላጅ ሰላም እዚያ ነው መርጦ ያመጣቸው። አስራ ሁለቱ ሐዋርያት ሰዎች ነው ሚዲያ የተገኘው አይደሉም የተለያየ ስራ ሲሰሩ የነበሩ ናቸው። እና እግዚአብሔር ከዚያ ወዲህ ወለዚህ ተቆማ ማለት ዛሬ ዛሬ በአስራ ሁለት ወንበር ሆናችሁ ትፈርዳላችሁ ወደፊት ብሎ ጌታ፣ እንዲሁም ለፍርድ ጊዜ መተው የሚፈርዱ እነሱ ነው ተመርጠው ወርቅ ወርቅ አልማዝ ነው። በአስራ ወንበር ላይ ሆናችሁ ትፈርዳላችሁ፣ ፍርድ እናንተ ትፈርዳላችሁ ይሰጣችኋል ተብለዋል። እና የሁሉ ብርሃን ናችሁ፣ የዓለም ብርሃን የተባሉት አስተማሪ ናቸው። በእነሱ ነው እንግዲህ ሁሉ ነገር አብሮት ስለነበሩ ከሱ ጋር ስለነበሩ ማለት ነው። ወንጀሉን ቃሉን ሁሉ ጽፈው የተናገረውን ሁሉ ተምረው አስተምረው ጽፈው ለመምህራን አድርሰው እኛ እንደው ዛሬው ምናምን ከነሱ የወረስነው ነው። እነሱ ከጌታ ወርሰው በቃሉ ያስተማረ በዚያ በሚያምረው አንደበቱ በንጹህ አንደበቱ በሚያምረው አንደበቱ የነገራቸውን ጽፈው አስተምረው ደግሞ ለመምህራን መምህራን ደግሞ ዛሬ ክርስቲያን የበዛ እንደዚያ ነው። ሁሉንም ለሰው ልጅ የሰራ እሱ ነው። የመጀመሪያው እሱ ነው። ሁሉን ነገር ክብሩን እንድንለብስ የፈጠረ እሱ ነው። መልካ ሰው እግዚአብሔር ማንን ይመስላል? ሰውን። ሰው ማንን ይመስላል? እግዚአብሔርን። የእግዚአብሔር መልኩ ሰው ነው፣ የሰው መልኩ ደግሞ እግዚአብሔር ነው። ባሪያው የፈጠረ ነው። መልካችን ሁለታችን ተንኮላችን ነው እንጂ ሌላው አካላችን በሙሉ እሱ ነው። ከተንኮላችን በቀር ከክፉ ምግባራችን በቀር ወርቅ አድርጎ ነበር የፈጠረ ነው። እንደገና ደግሞ ስንወለድ እርቃነ ስጋችንን ጭብጭ ብለን ብጭ ብለን

እንዲ የጸርቅ ባይ ሰው እንዱ አን ጨርቅ ሀልጣበልን በቃ ያ ሁሉ ሀብት የለ ንብረት የለ ገንዘብ የለ። እንዲ አለ አዎ። ወደ መቃብራችን ነው የምንሄደው። ንጉሱ ሲሞት አሁን ዓለምን የሚገዛው ንጉሱ ወይ ደረሰ ይባ አስከሬ ነው ወጣ ነው የሚባለው አስከሬ ነው ወጣ ሬሳ ወይ ደረሰ ነው የሚባለው ዓለምን የሚገዛው እኮ ነው አስከሬ ነው የሚባለው እንግዲህ አለፈ ማለት ነው። እና እንግዲህ የሚያርፍ እየሱስ ክርስቶስ

ስለት ሆነው ዝም ስላለ እሱ እንዲጠም በቃ ሲሎ ሁሉ በቃ ይሆናል። ሁሉ አንድ ይሆናል። እሱ አንድ ማረግ ይችላል ሁሉ ነገር ከሱ የሚወጣ ነገር የለም። መከራውም ዝስተው ማአትና ምሮቱ እኩል በኩል ስለሆኑ ስለዚህ እግዚአብሔር መከራውን ያርቅልን በሰላም ያድርሰን። እንግዲህ ከርሞ ደግሞ ለብርሃነ ትንሳኤው በሰላም ያድርሰን። ምትን ሳይሆን አሁን እኩል ጾም ነው የጾሙ እኩሌታ ማለት ነው። አሁን ደግሞ

የእለት እንጀራችን የመጀመሪያው ባትር ያሪፉ የሚኖረው እዚህ ነበር። የግሪክ የቦታ ግሪክ ነው። አሁን እዚህ ነበር የሚኖረው። አሁን ህዝቡ ጥሎ ወደ ኢየሩሳሌም ስለሄደ ወደ ታቦት ስለሄደ